ፊልሙ በጆርጂያ የሚገኝ አንድ ጫካን እያሳየን ይጀምራል ይጀምራል። እዛ ሚስጥራዊ የሆነች እና በደም የተሸፈነች አንዲት ሴት የታሰረችበትን ፕላስቲክ ከእጇ ላይ ለማስለቀቅ ስትታገልም እንመለከታለን። ያንንም ለመፍታት ትሞክር የነበረችው ግን ከድንጋይ ጋር በማፋተግ ነበረ። ቢሆንም ድንገት መሀል ላይ ግን ታቆማለች፣ የሆነ መንፈስም ውስጥ አይገባም ይመስል ነበር። መርደር ሜከር ወይም ነፍሰ ገዳይ የሚለውንም ቃል ደጋግማም ትጣራለች። ከዚያ በተጨማሪም ግን የተለያዩ የማይታወቁ ቃላትንም እንደዛው አብራ ነበር የምትጠራው። በመጨረሻ ከደቂቃዎች በኋላ ወደ ራሷ ማንነት ትመለሳለች። እናም ከዚህ በፊት ስታደርግ እንደነበረውም እጇን ከድንጋዩ ጋር ማፋተጓን ትቀጥላለች። በዚህን መሀል ግን አንድ ጥቁር የዱር ድመት ከሩቁ ሆኖ ይመለከታት ነበረ። በመጨረሻም እጇን በማላቀቅ ከቦታው ሮጣ ለማምለጥ ትችላለች። ይህ በእንዲህ እንዳለ በቅርብ ቦታ ላይ በአንድ ቤተሰብ ባለቤትነት ይመራ የነበረ አንድ የገበሬ ቤትን እንመለከታለን። እዛም ውስጥ ትገኝ የነበረችው ማጊ የተባለች ሴት መስታወቷ ላይ የተመለከተችውን አንዲት ነፍሳት በሻይ መጠጫዋ ትይዘዋለች። ከዚያም ልጇ አርሎ ውስጥ ያለው ነፍሳት ለመውጣት ሲታገል እንዲሰማ ታደርገዋለች። ይህንንም ማድረግም ከጨረሱ በኋላም አርሎ ከሷ ጋር ሄዶ ነፍሳቷን ወደ አየር እንዲለቋትም ሀሳብን ታመጣለታለች። ቢሆንም እሱ ግን አልፈለገም ነበረ። ይህም ማጊን ያናድዳታል። ቢሆንም ግን ለልጇ ምንም አይነት ነገርን አላለችውም። ከነፍሳቱ ጋር መጫወትም የሚያስደስት ነገር ቢሆንም ነገር ግን ከቤት መውጣትን ግን ብዙ አይወድም ነበረ። በመንገዷ ላይ ሜሪል የተባለችውን ሌላኛዋን ልጇን ደግሞ ትመለከታለች። በታችኛው ክፍል ውስጥ የማጊ እናት የሆነችው ኤለን ከሬዲዮ የሚወጣውን ዘፈን እየዘፈነች ምግቧን ታበስላለች። ቢሆንም ድንገት የሬዲዮኑ ድምጽ ግን ወደ ከባድ ድምጽ ይቀየራል። ይህም በጣም የሚረብሽ ድምፅም ነበረ። ከዛ ግን ተመልሶ ደግሞ ያንኑ ዘፈን ማሰማቱን ይቀጥላል። ከቤት ውጭ የወጣችው ማጊ አሁን ላይ ጄምስ የተባለውን ባሏን ደሞ ታገኛለች። እሱም ሌሊቱን ሙሉ እረፍ ታቶ የነበረውን ፈራሳቸውን ሊያይ ሄዱ እንደነበረ ይነግራታል። ንግግራቸውም ደግሞ ይቀየርና ማጊ በሱ እናት ላይ ለምን እንደተቆጣች ይጠይቃታል። እንዲሁም በንግግራቸው መረዳት የምንችለው ነገር ቢኖር ያልተፈታ የሆነ ችግር በውስጣቸው እንዳለ ነበረ። ከትንሽ ቆይታዎች በኋላ ማጊ አርሎ በሚያያት በኩል በመውጣት ያንን ነፍሳት ትለቀዋለች። ቢሆንም አርሎ ግን ይመለከት የነበረው እሷን ሳይሆን ወደ ጫካዎቹ እየሮጠች ትሄድ የነበረችውን ፍየላቸውን ነበረ። ከቤትም በመውጣትም ፍየሏን መከተል ይጀምራል። ማጊ በሌላ በኩል ማታ ሲረብሻቸው የነበረውን ፈረሳቸውን ለማየት ስትል ወደ ፈረሶቹ ቤት ታመራለች። አሎ በጫካው ውስጥ ፍየሏን በሚፈልግበት ሰዓት ላይ ከዚህ በፊት የተመለከት ናት ያቺ ሚስጥራዊ ሴትዮ ከሩቅ ሆና ደግሞ ሱን ትመለከተዋለች። ቤት ውስጥ የምትገኘው ማጊ ከአማቷ ኤለን ጋር ማውራቷን ትጀምራለች። በንግግራቸው መረዳት እንደምንችለው ከሆነ ኤለን የሆነ የጤና ችግር አለባት። እናም ያ የአእምሮ ህመሟንም ለማረጋጋት በሚል አደንዛዥ እጾችን ትጠቀም ነበረ። ማጊም ኤለን ከነሱ ጋር በመቆየቷ ደስተኛ አልነበረችም። መጀመሪያ ከተገናኙበትም ጊዜም አሁን ያላቸው ስሜት ደባሪ ነበር። በቀጣይ ማጊ ወደ አርሎ ክፍል በሄደችበት ሰዓት ላይ በክፍሉ እንደሌለ ታስተውላለች። ቤት ውስጥ የሚገኙትንም በሙሉም ብጠይቅም ነገር ግን የት እንዳለ አላወቁ። ድንገት የቤታቸው በረንዳ ላይ አንድ መኪና መጥቶ ይቆማል። የመጡትም ሰዎች የእነሱ ጎረቤት ነበሩ። እነሱም ሩበን እና ቫለሪ ሲባሉ ልጃቸው ደግሞ ኒኮላስ ይባላል። ፈረሳቸውም ከባድ ሕመም ውስጥ እንደሆነ በማሰብ እርዳታ ፍለጋ ነበር የመጡት። በዚህም ጊዜ ላይ ማጊ ስለ እንደዚህ አይነት ነገር እውቀት እንዳላት እንገነዘባለን። ሄደውም ፈረሱ ሲመለከቱትም ደንግጦ ከአጥር ጋር እንደተላተመና ራሱንም እንደጎዳም ይመለከታሉ። ማጊ ወደ ስሯ በገባችበት ሰዓት ላይ ቫለሪ ደግሞ ከጄምስ ጋር ትገናኛለች። በዚህም ሰዓት ላይ በወሬያቸው እንደምንመለከተው ጄምስ ከቫለሪ ጋር ሌላ የፍቅር ግንኙነት ነበረው። ማጊም ባሏ እንደሚያማገጥባት ጠርጥራ ነበረ ቢሆንም ከማን ጋር እንደሆነ ግን ምንም የምታውቀው ነገር አልነበረም። በጫካ ውስጥ የሚገኘው አርሎ ከዛች ሴትዮ ለማምለጥ እየተታገለ ይገኛል። ቢሆንም ግን ትመታውና ትጥላዋለች። ከዚያም ፊት ለፊቱም ታፈጥበታለች። ነገር ግን በዚህን መሃል በተለያዩ ቋንቋዎች ማይሆኑ ቃላትን ትናገር ነበር። ዝቅ ብላም ፊቱን ባትኩሩትም ትመለከተዋለች። አፏንም በከፈተችበት ሰዓት ላይ በአይኑ ላይ የሆነ መንፈስ ወደሱ እንደገባ የሚያሳይ ምልክትን እንመለከታለን። በዚህ መልኩም ውስጡ የነበረውን መንፈስ ወደሱ ማስተላለፍ የቻለች ይመስላል። ወደ ጫካው ስንመለስ ሌላኛው ጎረቤታቸው የሆነው ዶናልድ አንድ የዱር ድመት እንዳየ በመናገር ሁሉንም ለማስጠንቀቅ ሲል ይመጣል። እነሱም በዚህን ሰዓት ላይ ስለ አርሎ በመናገር እንዴት እሱን ማዳን እንደሚችሉ ይጠይቁታል። ልክ በዚህን ሰዓት ላይ ትንሹ አርሎ ወደ ቤት ተመልሶ ይመጣል። ነገር ግን እጁ ላይ የተለያዩ የተጋጋጡ የሚመስሉ ጠባሳዎች ነበሩበት። የተለያዩ እነሱም ማያውቁትንም ቃላቶቹንም ማጉረምረሙን ቀጥሏል። ለሆነ ያክል ደቂቃም ካጉረመረመ በኋላ በመጨረሻ በእናቶ እጆች ላይ ራሱን ይስጣል። ከዚያም ትዕይንቱ ወደ ጫካው ደግሞ ተመልሶ ያቺ ሴትዮ ያሳየናል። እሷም ከወደቀችበት በተነሳችበት ሰዓት ላይ ያ የዱር እንስሳ ድንገት ይመለከታታል። በሌላ በኩል አንድ ማስክ የለበሰ ሰው ወደ እነማጊ ቤት አካባቢ ይመጣል የጋዝ ማስክንም ያደረገ ሲሆን ከመኪናው ከወጣ በኋላም ሰማያዊ መስመርን በመሬቱ ላይ ማስመር ይጀምራል። ይህም የእነሱን ቦታ ከሌላው ቦታ የሚለይ መስመር ይሆናል። በሌላ በኩል በትልቁ ቤት ውስጥ የተሰበሰቡት ሰዎች የቤቱ መብራት እየተንቀጠቀጠ መሆኑን ይመለከታሉ። የዶናልድ ውሻም እንደዛው መጽሁን ማቆም አልቻለም። የታመመውንም አርሎንም ወደ ሆስፒታል ለመውሰድ አስቦ ነበር። ቢሆንም የሁሉም መኪና ግን አልሰራም ይላል። ከዚያ በተጨማሪም የሁሉም ስልክም ኔትወርኩ ይጠፋል። ይህም ሁሉንም የሚያስጨነቃቸው ነገር ሲሆን፣ ነገር ግን ወደ ቤታቸው ለመመለስ ያስባሉ። ዶናልድ ግን አርሎን የጎዳው የሆነ ሰው እንዳለ በማሰብ ከማምለጡ በፊት እሱን ማግኘት እንዳለበት ይናገራል። አርሎ ከጊዜያት በኋላ ወደ ራሱ ማንነት ሊመለስ ችሏል። እናም በስነ ስርዓቱ ማውራትም ጀምሯል። ምንም እንኳን ቁስሎቹ ትንሽ ቢሆኑም ነገር ግን በምን ምክንያት ሊፈጠሩ እንደቻሉ ምንም የሚያስታውሰው ነገር አልነበረም። ከዚያም ኬት በጣሳ ይባል ድንገት መሄድ እንዳለባቸው ደግሞ ይናገራል። የተለያዩ ቃላትን ጨምሮ ነፍሰ ገዳይ የሚለውንም ቃልም ደግሞም ይጠራዋል። ከዚያም ድንገት አርሎ ከዛ ለማምለጥ ይሞክራል። ልክ በዚህን ሰዓት ላይም ከኒኮላስ ጋር ተጋጭቶም ኒኮላስ እንዲወድቅ ያደርገዋል። ይህም አጌ አርሎ እስኪረጋጋ ድረስ እንድትይዘው ጥሩ እድልን የሚሰጣት ነበረ። በሌላ በኩል ጄምስ እና ሩበን ወደ ከተማ ሄደው እርዳታ ለማግኘት ሲሉ ፈረሳቸውን ማዘጋጀት ጀምረዋል። ቢሆንም መብራቱ ይበራ የነበረን አንድ መኪናን ሲመለከቱ ግን ወደሱ ሮጠው ይሄዳሉ። ከዚያ የሚያገኙት ሰው ማስክ አድርጎ የነበረውን ሰው ነበረ። እሱም ሽጉጡን እነሱ ላይ በመደቀን ባሉበት እንዲቆሙ ይነግራቸዋል። እናም በመሬቱ ላይም ከዚህ በፊት ስሎት የነበረውን ሰማያዊ መስመርም ያሳያቸዋል። ግራ ስለገባቸውም በያዘው ቦርድ ላይ ይህን መስመር እንዳታልፉ የሚልን መልእክትን ያሳያቸዋል። የደነገጠው ጄምስም ስላሉበት ሁኔታ በመናገር ከዛ ሄድ እንዳለባቸው ይናገራል። ቢሆንም ሰውየው ግን ሽጉጡን እነሱ ላይ በመደቀን የነገራቸውን እንዲቀበሉ ያዛቸዋል። ሌላ ስዕልንም በመሳል ደግሞ የተሰመረው ሰማያዊ መስመር ክብ መሆኑንና የእነሱን ቦታንም ከሌላው የሚለይ መሆኑንም ያሳያቸዋል። ከጂምስ ጋር ግን ሊስማሙ ባለመቻላቸው ምክንያት ሰውየው ወደላይ ላይ ይተኩሳል። ይህም እንደ ማስጠንቀቂያ ነበረ። ወደ ቤት ስንመለስ አርሎ ማጌን ለማጥቃት በሚመስል መልኩ አንድ መቀስን በእጁ ይዛል። እነዚህ ያልታወቁ ቃላቶችንም በየመሃሉ መደጋገሙን አላቆመም ነበረ። እሷም እሱን ለማስቆም በሚል በሩን ትዘጋበታለች። ከዚያም መቀሱንም ከእጁ ላይ በማስጣል አቅፋ ትይዘዋለች። በዚህ መልኩም እንዲረጋጋ ማድረግ ችላለች። አርሎም ከተረጋጋ በኋላ መፍራቱን ይነግራታል። ስለዚህም ማጌ የሚያረጋጋውን ዘፈን ትዘፍንለታለች። እሱም ከእሷ ጋር አብሮ በሚዘፍንበት ሰዓት ላይ የተለያዩ ብዮችን መሬቱ ላይ በማስቀመጥ በሻይ ብርጭቆም ይሸፍነዋል። ከዚያም በቅርብ የሚገኝ አንድ ዲክሽነሪ በመፈለግ ትራፕ ወይም ወጥመድ የሚለውን ቃል ከዲክሽናሪው ላይ መርጦ ያሳያታል። በዚህ መልኩም ማጊ በልጅ ውስጥ የሚገኘው ማንነት እንዲደበቁ እያዘዛቸው መሆኑን ትገነዘባለች። ምክንያቱም የሆነ ነገር እየመጣ ነው፣ ያ ነገርም ደግሞ ሁሉንም ነገር የሚገል ይሆናል። ወደ ጫካው ስንመለስ ዶናልድ አርሎን ያጠቃውን ሰው እየፈለገ ይገኛል። በድንገት ግን የሆነ ነገር ያደናቀፈው ነው ይወድቃል። እንደምንም ብሎም ከተነሳ በኋላ የዛችን አሮጌ ሴት የሆነ ሬሳን ይመለከታል። ዶናልድን በወደቀበት ሰዓት ላይ ግን መሳሪያውን መሬት ላይ ጥሎት ነበረ። እናም ወደ ሌላኛው አቅጣጫም በዞረበት ሰዓት ላይ ያንን ጥቁር ውሻ የሚመስለን ፍጡር ይመለከታል። እሱም ወደ እሱ እያፈጠጠ ነበረ። ይህም ዶናልድን ያስፈራውና በቀስታ ከዛ ተነስተው ለመሄድ ይወስናል። ቢሆንም ውሻው ግን እሱን መከተሉን ይቀጥላል። በመጨረሻም የእሱ ጎረቤቶች ወደሚገኙበት ቤት ሊደርስ ይችሏል በጥሩ በኩልም አልፎን በገባበት ሰዓት ላይ እንዳለመታደል ሆኖ ግን ይወድቅና ውሻውም ይይዘዋል። እሱንም ለማጥቃት ሲል ውሻው እላዩ ላይ ይወጣል። በዚህን መሃልም ዶናልድ ገፈ ና ውሻውም ከሱ ርቆም ይወድቃል። ይሄ ከመፈጠሩ በፊት ግን በመሀላቸው ከባድ ትግል ነበረ። ዶናልድም ውሻውን ከጣለው በኋላ ውሻ የወደቀው ከሰማያዊ መስመር በኋላ መሆኑን ተከትሎ ሁሉንም በሚያስደነግጥ መልኩ የውሻው አጥንት ከአካሉት ውስጥ ተለይቶ መውጣት ይጀምራል። ይህም በመጨረሻም ውሻው እንዲሞትም ያደረገዋል። ማስክ አድርጎ የነበረውም ሰው በድጋሚ ቦርዱን በመውጣት መስመሩን እንዳያልፉ በድጋሚ ያስጠነቅቃቸዋል። ጄምስም ተጨማሪ ማብራሪያዎችን ይፈልግ ነበረ። ቢሆንም ማስክ አድርጎ የነበረው ሰው ግን የጻፈለት አንድ የመጨረሻ ነገር ማንንም ሰው እንዳያምኑ ነበረ ከዚያም መኪናውን በማስነሳት ከዛ ይሄዳል። ወደ ቤቱ ስንመለስ አንዲት ክሌር የተባለች ሴት ከውሻዋ ጋር ለመሄድ ትወስናለች። ይህንን የሚያደርገችው በሌላ ቦታ ላይ ይሰራል ብላ ያሰበችው ስልክ ስለነበራት ነበረ። ወንዶቹ ግን በሚመለሱበት ሰዓት ላይ እሷን ይመለከቷትና ወዲያውኑ እሷን ለማስጠንቀቅም ይሞክራሉ። ቢሆንም ግን ጊዜው ረፍዶ ነበረ። ልክ ክሌር መስመሩንም ባለፈችው ሰዓት ላይ አጥንቷ ከስጋዋ ውስጥ መውጣት ይጀምራል። ይህም በሰከንዶች ውስጥም ይገላታል። ይህን አብሮ የተመለከተው ዶናልድም ሚስቱን በዚህ መልኩ በመመልከቱ በጣም ይደነግጣል። ወደ እሷ ለመሄድ ቢሞክርም ነገር ግን እጁም ለምን ልክ እንደሷ መበላሸት ይጀምራል። ይህም ሌሎች ወዲያውኑ ጎትተው ከሰማያዊ መስመር እሱን እንዲያወጡት ያደረጋቸዋል። ከዚያም ትዕይንቱ ቀጣዩን ቀን ደግሞ ያሳየናል። ዶናልድም ጠዋት ላይ ውጪ ከሞተችው ሚስቱ ሬሳ አጠገብ ቆሞ እየተመለከታት ይገኛል። በቤት ውስጥ የምትገኘው ማጊ በሌላ በኩል ልጇን አርሎን እንድትከታተለው ትነግራታለች። በሌላ በኩል እሷ ሄዳ ከጄምስ ጋር ስለ ነገሩ ለማውራት አስባ ነበር። ጄምስም ተመልሶ በመጣበት ሰዓት ላይ ወደ ሌሎቹ ጎረቤቶቻቸው ሄዶ ስላሉበት ሁኔታ ማጣራት እንዳለበት ይናገራል። እሷም በሐሳቡ ትስማማለች። እናም ከሩበን ጋርም አብሮ እንዲሄድም ነበር የነገረችው ቢሆንም እሱ ግን በሀሳቡ አዲስማማ አልቻለም። ይህም ማጊን እንድትናደድ ያደርጋታል። እናም ከቫል ሂለሪ ጋርም ስላለው ግንኙነትም እንደምታውቅ በዚህን ሰዓት ላይ ትነግረዋለች። ጄምስም ይህን በሰማበት ሰዓት ላይ ይደነግጣል። እናም በመሃላቸው የነበረው ግንኙነትም እንዳበቃም ይነግራታል። ነገር ግን ላደረገው ነገር ይቅርታ ቢጠይቃትም ነገር ግን ጥለው ተሄዳለች። እነሱ በማያውቁት መልኩ ግን ሩበን እያወሩ የነበሩትን ነገር ሰምቶ ነበረ። እናም እሱም በሰማው ነገር የተጎዳ ይመስላል። ከዚያም በቀጣይ በጉዞ ከጄምስ ጋር ከመቀላቀሉ በፊት ለማግኘት ጠመንጃን ይሰጣታል። በፈረሶቻቸውም አንድ ላይ ሆነው ጉዟቸውን ይጀምራሉ። ትንሽም ከሄዱም በኋላም ሰማያዊውን መስመር ያለፈውን አንድ ንባብ መሞቱን ይመለከታል ይገባታሉ። ይበ እንዲህ እንዳለ ማጊ ዶናልድን ወደ ቤት ውስጥ እንዲገባ ታደርጋለች ለሱ ሕክምና ሲያደርጉለት በሌላ በኩል የሚስቱን ሬሳ ደግሞ በጨርቅ ነገር ይሸፍኑታል። ማጊም እጁን በባንዴጅ ካሰረችለት በኋላ መድኃኒቱን ተወገዋለች። ይህም ዶናልድ ትንሽ ከስቃዩ እንዲሻለው የሚያደርገው ነበረ። እናም በመጨረሻም በጫካው ውስጥ ስለ ተመለከተው ሬሳም ይነግራታል። በላይኛው ክፍል ውስጥ ሜሪሊንና ኒኮላስ ከዲክሽነሪው ጋር ተቀምጦ የነበረውን አርሎን ያገኙታል። ማን እንደሆነም በሚጠይቁበት ሰዓት ላይ ተቋሚ እንደሆነ ይነግራቸዋል። እናም በሚያስፈራ መልኩም ትክክለኛው አርሎ እንደተኛና እሱ ረፍት ላይ እንደሆነ ይነግራቸዋል። ጠቋሚው ማውራቱን በቀጠለበት ሰዓት ላይ መታገታቸውን ይነግራቸዋል። በድንገትም የሜሪሊንን እጅንም ይዛል። እየጎትታትም ሁሉ ሁሉም መደበቅ እንዳለባቸውና አለበለዚያ ገን እንደሚሞቱ ይናገራል። ሲጎትታት ለማስለቀቅ በምትሞክረው ሙከራ በተደፋ ውሃ ምክንያት ተስሎ የነበረው ስዕል ይበላሻል። የተመለከታቸው ቀለሞችም ጠቋሚ የሆነ ሀሳብ እንዲመጣለት ያደርገዋል። እናም በተስፋ በሚመስል መልኩ ምናልባትም አልታገትንም በማለትም ይናገራል። ሜሪሊንም አብራው እንደትመጣም ነበር የነገራት ሲሆንም ግን ብቻውን ከእሱ ጋር አብራ የምትሄድ አልነበረችም። በዚህን ጊዜ ላይ አርሎ ወደ ትክክለኛው ማንነቱ በመመለስ ጠቋሚውን መስማት እንዳለባት ይነግራታል። ምክንያቱም የሆነ ነፍሰ ገዳይ እየመጣባቸው እንደሆነ ነበር የሚናገረው። ሁለቱ ልጆች ተጠራጣሪ ቢሆኑም ነገር ግን ስለ ጎቶ ጎታቸው በመጨረሻ አብረውት ለመሄድ ይወስናሉ። ኒኮላስም የሆነ ነገር ከተፈጠረ በሚል ቢላውን ከሱ ጋር ይዞ ነበር ይወጣው። ከቆይቶች በኋላ ጠቋሚ ሙሉ ለሙሉ የአርሎን ማንነት እንደሞ ይወርሳል። ከዚያም ወደሆነ ቦታም መርቶ ይወስዳቸዋል። የደረሱበት ቦታም መሬቱ የተቃጠለ ይመስላል። እናም የተለያዩ እንስሳቶች በቦታው ላይ

ከሰማይም ወደ ታች መሬቱን እየጠቆመ ባለው ትንሽዬ የቋንቋ ችሎታ ከዛ እንደመጣ ይናገራል። የቀስተ ዳመን አይነት ቀለሞችም ያሉበት አንድ ፈሳሽ ነገርን ያሳያቸዋል። እናም ጠቋሚው ወደሱ በመጠጋት ፈሳሹን ነገር በብልቃት ውስጥ ይከተዋል። መርዝ እንደሆነም ከነገራቸው በኋላም ነገር ግን እንዲጠጡት እንደሚፈልግ ይናገራል። በትንሽዬ መጠን ከዚህ የሚጠጡ ከሆነ ሰማያዊውን መስመር አልፈው መሄድ እንደሚችሉና ነገር ግን አብዝተው የሚጠጡ ከሆነ መሞታቸው እንደማይቀር ይናገራል። ሙሉ ለሙሉ ደግሞ የማይጠጡ ከሆነ ነፍሰ ገዳዩ ወደነሱ መጥቶ የሚጨርሳቸው ይሆናል። ይህንን ሁላ ሰሙ በኋላም ልጆቹ በመጨነቅ ወደ ቤት መሄድ እንዳለባቸው ይናገራሉ። እሱንም ስለ መንፈሱ በሚጠይቁበት ሰዓት ላይ ጠቋሚ መንፈስ በተልኮ ላይ እንዳለ ይነግራቸዋል። ቢሆንም ተጨማሪ ነገሮችን ከመጠየቋ በፊት ግን የሆነ መኪና ወደ እነሱ እየመጣ መሆኑን ይገነዘባሉ። ይህም ወዲያውኑ ከዛ ቦታ ሮጠው እንዲያመልጡ ያደርጋቸዋል። ወደ ቤት ስንመለስ ማጊ ከቫለሪ ጋር ተገናኝታ ከባሏ ጋር ስላላቸው ግንኙነት እንደመታት ትነግራታለች። ይህም ቫለሪን ያስደነግጣታል። ቢሆንም በመጨረሻ ግን ከሩበን ጋር ባላት ግንኙነት ደስተኛ ስላልነበረች እንደሆነ ትናገራለች። ልክ በዘን ሰዓት ላይ አንድ መኪና ወደ ነሱ መጥቶ ይቆማል። የጥይት መከላከያንም አድርጎ የነበረም አንድ ሰው ና ውስጥ ወጥቶም ወደነሱ ይመጣል። ወደ ሰማያዊ መስመር ውስጥ እንዳይገባ ብትነግረውም ነገር ግን የዛችን ሴት ቃላት ሳይሰማ ቀጥታ ይገባል። ከዚያም ሰውየው ወደ ውስጥ መግባት ቀላሉ ነገር እንደሆነና የሚከብደው ነገር ወደ ውጪ መውጣቱ እንደሆነ ይናገራል። በሌላ በኩል ሩበን እና ጄምስ በመጨረሻ ወደ ጎረቤቶቻቸው ቤቶቻቸው ቤት መድረስ ችለዋል። አካባቢውንም ለመፈተሽ ሲሉም በተለያየ አቅጣጫም ይሄዳሉ። ሩበን በቀጣይ ውሾቹ ይመለከቱበት ወደ ነበረው ወደ አንድ ቤት ይሄዳል። ውሾቹን ካባረረም በኋላም ወደ ውስጥ ይገባል። ጄምስ በሌላ በኩል የጎረቤቶቻቸውን የሞት አካልን ያገኛል። ወደ ቤት ውስጥም በገባ በት ሰዓት ላይ ሌላ የሞተ ሰው አካልንም ያገኛል። በድንገትም በቤዝመንት ውስጥ የተለያዩ ድምጾችን መስማት ይጀምራል። እናም ወደ ደረጃውን በደረሰበት ሰዓት ላይ የሆነ ነገር ጎትቶ ወደውት ያስገባዋል። በተመሳሳይ ጊዜ ማጊ ዶናልድ ስለነገራት የሴትዮዋ ሬሳ ለመመልከት ጥል ወደ ጫካ ውስጥ ገባለች። በመጨረሻም የተመለከተቻት ሴት ካርመን ኖቫሮ የተባለችዋ ሴት እንደሆነች ትገነዘባለች። ይህችም ሴት አንደኛዋ ጎረቤታቸው ነበረች። ፊልሙ ከተመቻችሁ ቀጣዩን ክፍል እንሰራላቸዋለን። እስከዛው ድረስ ግን ቻው።